ተመልካችሁ ውድ ቤተሰቦች እንዴት ናችሁ? እኔ ጋር ያለው ሰላም ነው። ላይክ ሼር ሰብስክራይብ በማድረግ አበረታቱኝ። እዚህ ጋር እንግዲህ ዛሬ ምሳ እንሰራለን፣ ከባብ ነው የምሰራው። እዚህ ሽንኩርት አለኝ፣ ኮዝበረ ባልዲውን ሳለኝ፣ ያላችሁን መጠቀም ትችላላችሁ። ሁለት አይነት ነው ያረኩት፣ ግን በጣም አሪፍ ነው ጣሙ ማለት ነው። እና በደንብ አጥፊ በዚህ መልኩ አዘጋጀዋለሁ። አሁን ፈጫዋለሁ ሽንኩርቱ ጋር ባንድ በጣም ድቅቅስ ሀይል ለዚ በሽንኩርት መፍጫው ነው መፈጫው። እዚያ ደግሞ ስጋውን በደንብ ውሃውን አንጠፍጥፍ ያለውን ስጋ መስራ አድርጋለሁ። በመቀጠል የፈጨውትን ሁዳር አድርጋለሁ ማለት ነው። ሽንኩርትና በአዳንስ ነው። ኩዝበረም በጣም አሪፍ ነው ጨምሩበት ካላችሁ። ከሌለ ግን ኩዝበረም በአዳንስ ብቻ በቂ ነው ማለት ነው። እና እዚህ ጋር ሁለቴ ነው ከፍዬ የፈጨሁት መፍጫ ትንሽ ትንሽ ስለሆነች። እዚህ ጋር ነጭ ሽንኩርት ዝንጅብል አድርጌበታለሁ። አብራችሁ መፍጨት ትችላላችሁ፣ ግን አይለምም ብዬ ስለፈራሁ ለብቻውን ያደቀኩት በዚህ መልኩ በአንድ አዋህደዋለሁ። ጓንት ለብሳችሁ ወይጃችሁን በደንብ ታጥባችሁ አብራችሁ ማሸት ይሻላል ማለት ነው። በማማሰያ አይሆንም። ቅመማ ቅመም ደግሞ እዚህ ጋር እንደምታዩት ካሞን ክዝበራ ፋብሪካ ፍልፍል ጨው ነው የጨመርኩት። ከዛ በዚህ መልኩ ኩራ አድርጌዋለሁ ማለት ነው። እዛ እንደምታዩት በዚህ መልኩ ትንቀልኩ ይባላል አለ በመብራቱ መጥበሻ ነው የምጠብሰው። በፎርኖን ብቻ ማብሰል ትችላላችሁ። እኔ ግን ትንሽ ፈጠን እንድልኝ ስለፈለግኩኝ እና ጣዕሙም ደግሞ ለየት ያለ ነው በዚህ ስጠብሱት ማለት ነው። ውሃ ያወጣም፣ ያሁለት ጊዜ ሶስት ጊዜ መጥበስ አለብኝ። ያሁ ያፈጥናል፣ ብዙ አይቆይም። ሩዙን አላስገባውም የሰራሁት ሩዝ ሻሪያ ነጭ ሩዝ ጋር ማለት ነው። ያው ሁላችሁም ታውቁታላችሁ እንዴት እንደሚሰራ። ያው አላስገባሁትም ቪዲዮ እንዳይረዝምብኝ እንደዛ አርጌ ነው ሩዝ የሰራሁት። ይህን እንደምታዩት በዚህ መልኩ አርጌ እዚ የተረጨዋለሁ ትንሽ ከለሩ እንዳምር። እንደምታዩት ዘይት እየረጫሁት ነው፣ ግን ብዙ አያስታውቅም ቪዲዮ ላይ በዚህ መልኩ ጠብሰዋለሁ ማለት ነው። እዚህ ጋር ጥርት ብሎ ይታያል። መስኮቴ መስታወቱ አረንጓዴ ነው እና ካሜራው ላይ በጣም ደብዝ ያደረገ ወጣ። አድርጌ ስገርዘው ይህን ይመስላል ማለት ነው። በጣም ነው የሚያምረው። እዚህ ጋር ደግሞ በድንጃን እና ሁለት በጣጥስ አስተካከይ ያለው አጣጥቤ ከታትፊ በዚህ መልኩ አዘጋጅቻለሁ ማለት ነው። እዚህ ፋብሪካ ጨምርበታለሁ ትንሽ ጨውነ ፍልፍላስ ወዲህ ጨምርና ዘይት አርጌ በደንብ ከቀላቀልኩ በኋላ በመጥበሻው ጠብሰዋለሁ ማለት ነው። ዘይት ስለማይፈልጉ ዘይት ብጠብሰው ይጠጣል ማለት ነው። በድንጃም ታውቃላችሁ ዘይት በጣም ነው የሚጠጣው። ስለዚህ በመብራት መጥበሻ ነው መጠብሰው ማለት ነው። እንደምታያት እዚህ ዘይት አደርግበታለሁኝ ትንሽ። ከጠበስኩት ግን ማለት ዘይት ይጠጣል ታውቃላችሁ በዚህ ነው መጠብሰው። እንደምታዩት መጀመሪያ ድንችን አደረኩኝ። ስጋውን ጠብሽ ጨርሻለሁ። ቆይ ያሳያችኋለሁ። አሁን ከዛ በድንች አንማስገባው ማለት ነው። ድንቹ በዚህ መልኩ ተጠብሷል። በጣም ያምራል። እዚህ ሶስ ሰራለሁ ማለት ነው። መጥብሻ ላይ ግን እዚ በኋላ ካረኩኝ በኋላ ለሽንኩርትና ዝንጅብልን የጨመርኩት በዚህ መልኩ ይሄን ጠበስ ጠበስ ከርኩ በኋላ ቲማቲሙን በመፍጫ መፍጨት ይችል ነበረ፣ ግን በጣም ላም የሚልልኝ መጀመሪያ አዝጋ ጠበስ ጠበስ አድርጌ ሲፈጨው ነው። አሳያችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንደምታዩት ቲማቲሙን በዚህ መልኩ ቆራርጨዋለሁ። እዛ ነው ሽንኩርቱ ጋር አብሬ ትንሽ ጠብሰዋለሁ ማለት ነው። እንደምታዩት ይህንን መስሎ በስሏል። ስፈጫሁን በጣም ነው የሚለመው። ቆይታታላችሁ እንዳያችሁት በጣም ነው የሚለመው። ሶሱ ወፍራም እንዲሆን ስለምፈልግ በዚህ መልኩ እንትን ብያዋለሁኝ። ቅመማ ቅመም ቅድም የጀመርኳቸው ነዚህን እጨምራለሁ። ኦርጋኖ፣ ብሄረሶች፣ ሞንኮዝበር እና ፓብሪካ ጫው ነው የጀመርኩት እንደምታዩት ወፍራማ በጣም ነው የሚያምረው፣ ይህን ይመስላል እንግዲህ እንደምታዩት ማለት ነው። ስን እያለኝ ስጋው ይህን ይመስላል የተጠበሰው። እንደዚያው መብላት ይቻላል ግን ፎርኖ ትንሽ አስገባዋለሁ በአንድ ቀናቅዬ ትንሽ እንዲዋሃድ ክል ነው እንጂ በስላል ሁሉ፣ እንደምታየት እዚህ ጋር ደምቼ እንጨምራለሁ። ከዛ በድንጃንም ይህን ይመስላል። ዘይት ማንጠጣ ማሪፍ ነው። ጣፍ ያለ ነው። እንደምታዩት በዚህ መልኩ አስተካክዬ ስጋውን ላይ አደርጋለሁ ማለት ነው። ያው በዛዋነት አሰራር አለ። በዚህ መልኩ ደግሞ ሞክሩት ትወድታላችሁ። ስጋውን በዚህ መልኩ በአንድ እጅ የቀረጹ መስራት በጣም ከባድ ነው እና በተለይ ሰው ቤት ስኮኖ ደግሞ ይከብዳል እና የእናንተ ማበረታቸው ያስፈልጋል። አበረታቱኝ፣ ላይክ፣ ሸር፣ ሰብስክራይብ ያደርጋቸው በዚህ መልኩ አስተካክዬ ሶስቱን ነው ላይ አደርጋለሁ ማለት ነው። እንደምታዩት ሶስቱን ላይ ላደርግ ነው አሁን ያው ስላልተመቸኝ ነው። ይህን ይመስላል። ከላሩም በጣም ነው የሚያምረው። የሁሉም ነገር የተዘጋጀ ነው። ትንሽ በአንድ እንዲዋሃል ብቻ ነው ፍሩን የማስገባው። ግስቴር ከዚህ ነው ፍሩን የማስገባው። ከዛ የቀሩትን ነገሮች አስተካክዬ እዚህ ጋር ደፋሁት ምናምን። በቃ ይሄ ለና አትዩት። ይሄን ይመስላል። በጣም ነው የሚጠማው። በጣም ነው የሚያምረው። ሩዝ ደግሞ አላስገባም ቪዲዮ ላይ ነጭ ሩዝም ትችላላችሁ። ነጭ ሩዝ ሻ አ እና ክስትራል ብሼ አስገባዋለሁ ማለት ነው። እንደምታዩት ለዚህ ጋር ደግሞ ሌላ ቀለል ያለች ምግብ አብረን እንሰራለን እዚጋ ሽንኩርት አለ። ሽንኩርት አለን። ሽንኩርት የመጀመሪያ አደርጋለሁ። ግዳ ምርጅ ለነው የምትሰራው ያው ብዙ ጊዜ ለሰላጣ እንጠቀማለን። እንደዚህ ደግሞ ሩዝም ጋር በጣም ነው የሚጥመው። ሞከሩት ትንሽዬ ነው ሰራው እና ዝህ ስጋ አለ ስጋ አብስ ይያለ ትንሽ ነው ስጋ ማብሰል ቁጥሪ እንደ ቤተሰባችሁ መስራት ትችላላችሁ። ሽንኩርቱ በዚህ መልኩ ከላሩ ቀየር እስኪል አብስያዋለሁ። እና ሽንኩርትና ዘንጅብል ላደርግበት አለሆነ በደንብ ጠብሰዋለሁ አብሬ ማለት ነው። ሽታው ደስ የሚል ሽታ ይመጣልና እንደምታዩት በዚህ መልኩ እየጠበስኩኝ ነው። አብራችሁን ቆዩ ከመጨረሻ ወራችን ተከታተሉ፣ እናየዋለን መጨረሻው ምን እንደሚመስል። በጣም ነው የሚያምረው። እዚህ ጋር ስጋ ጀመርኩኝ። የበስሎን ስጋ አውጥቼ ትንሽ አብሬ ቅመሙንና ሽንኩርቱ ምናምን ቀበስ ስላልከው ብዬ ነው እንጂ የበሰለ ነው። እዚህ ጋር ቲማቲም ጨመርኩኝ፣ የተፈጨ ቲማቲም ሰርክ ከዛራ ከመሆን ስለሰድ ጨምሬያለሁ፣ ኦርጋኖ ጨምሬያለሁና በጣም ቅመሙ በዛ አድርጎት በጣም አሪፍ ነው። እዚህ ጋር ደግሞ ምስር የተከተከ ምስር ነክሬ ልበው ውሃ ብዙ ሰዓት ቆይቷል ወሆነ ጠፍጥፌ የጨመርኩት ማለት ነው። ጠፍጥት እንዴ ያኔ ምስሩ መኖር የለበትም፣ መለክቱ መኖር የለበትም፣ ይጠፋል እራሱ። እዚህ ጋር ደግሞ እርጅ ላይ ይመታል ይሄንን እንግዲህ ሌላ ስም ካለው ኮሜንት ላይ አስቀምጡልኝ። እኔ ሪግለር ሪሎ ነው የማውቀው በደንብ አጥብ የሆነ አንጠፍጥፊ በዚህ መልኩ አደቀዋል ማለት ነው። ይሄ ራሱ ውሃማ ስለሆነ ይቀልጣል በራሱ ጊዜ እሳቱ ላይ ሲጣል ይቀልጣል። በጣም ድግቅ ባይልም ችግር የለውም። እዛ አጨምረዋለሁ እዚጋ ማለት ነው። እንደምታዩት ጨመርኩ። እንግዲህ እቺ ነው የሰራሁት። ትንሽ ናት። ያው ቤተሰብ ካላችሁ እናንተ መጨመር ትችላላችሁ መጠኑ። በነጭ ሮዝ ጋር ነው የሚበላው። በጌጣ ነው የሚበላ። ያው ግዳም ነው በጣም አሪፍ። ሞክሮት እንደምታዩት እዚህ ጋር እንግዲህ ይህንን ይመስላል መጨረሻው። እንደምታዩት ይህን ይመስላል ከዚህ በኋላ ያው በቅቶታል፣ ማቅረብ ነው ማለት ነው። መጨረሻ ላይ እየጨመርኩትኝ ከዚህ በረቀተ ነው ማለት ነው። እንደምታዩት ጨምርበታለሁ። ብዙ መብሰል አይጠበቅበትም ይሄ። ገልበጥ ገልበጥ ታሪክ አቀርባለሁ ማለት ነው። ለሳቱን ከጠፋችሁ በኋላ ራሱ መጀመር ትችላላቸው። እንግዲህ እያቀረብኩኝ ነው። እንደምታይ ደን መስሏል ስለቸኮልኩኝ፣ ትንሽ ብዛት ይከረዋል መስሎ አልጠፋም እንጂ ሌላ ነገር የለውም። ላይክ ሼር ሰብስክራይብ ያረጋችሁ፣ አበረታቱኝ። መልካም ጊዜ